ዘነገሩነ ዘነገሩነ አበዊነው አሁን እግዚአብሔር ፈቅዶ ሰሞኑን ትናንትን ከትናንት ወዲያም ሳነጋገራቸው ስንነጋገር ቆይተን እነሱም ወደዚህ ለመምጣት አምነው በዛሬ ዕለት እንግዲህ ተነስተው መጥተዋል። እንግዲህ የቀሩት አሁን አንደኛው እንኳን መንገድ ላይ መኪና አትሆነ መሰለኝ። አንደኛው ያው አላገኘናቸውም። እነሱ መንገድ ላይ ነው ያሉት። እነዚህ አባቶች እንግዲህ እሺ ብለው ያው እንታዘዛለን በፊትም ቢሆን እኛ ብዙ ለመሄድ ብዙ ቤተክርስቲያን ለመጉዳት አይደለምና አሁንም ደግሞ ጥሪ ከተደረገልን እንመለሳለን ብለው ነው በዛሬ ዕለት የመጡት እንግዲህ እንኳን ደህና መጣችሁ ነው የምንላቸው። ለብፁዕ ወቅዱስ አቡነ ማትያስ ቀዳሚ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አዲስ አበባ፣ ጥር 14 ቀን ከቅዱስ ሲኖዶስ ውቅና ውጭ በተደረገው የኤጲስ ቆጶሳት ሹመት ላይ የተሳተፍን መሆናችን ይታወቃል። በዚህ ምክንያት የተፈጠረውን ችግር ለመፍታት በመንግስትና በሀገር ሽማግሌዎች በኩል ውይይት ተደርጎ ከየካቲት 8 ቀን 2015 ጀምሮ እርቅና ስምምነት የተደረሰ ሲሆን እኛም የእርቅ ስምምነቱን ያለምንም ተቃውሞ የተቀበልን ስለሆነ ከዚህ በኋላ ለሕገ ቤተ ክርስቲያን በመገዛት የቤተ ክርስቲያንን አንድነት አክብረን በማስከበር ለቅዱስ ከቅዱስ ሲኖዶስ ብቻ የምተላለፈውን ማንኛውም መመሪያና ውሳኔ የምንቀበልና ተግባራዊ የምናደርግ መሆናችንን እየገለጽ ለተፈጠረ ችግር ይቅርታ እንዲደረግልን እንዲደረግልንና ከእኛን ቀድመው ይቅርታ ጠይቀው ስራ እንደተመደቡት በወንድሞቻችን ደረጃ ወንድሞቻችን ደረጃችንን ደረጃችን ተጠብቆ ስራ እንድንመደብ እንድንመደብ ይደረገልን ዘንድ በታላቅ ትህትና እናመለከታለን። የቅዱስነቱ ቡራኬ ይድረሰን፣ አሜን። አባ ላ ኢየሱስ ተስፋይ፣ ስኔ አባ ወልደ ኢየሱስ፣ አባ ገብረ ኢየሱስ። እንኳን ደህና መጣችሁልን! እንኳን ወደህና መጣችሁልን! አንድነት ምን ጊዜም ታላቅ ኃይል ነው። ናሁ ሠናይ ወናሁ አዳም ሶበ ይሄልዉ አኀው ኅቡረ እነሆ ወንድሞች በህብረት በአንድነት ቢሆኑ ቢያገለግሉ መልካም ነው፣ ያማረ ነው ይላል ነቢየ እግዚአብሔር ቅዱስ ዳዊት። ስለሆነም ሰዎች ሁላችንም የተወለድንባት የሁላችን እናት የሆነችው ቅዱስ ቤተ ክርስቲያን አባቶቻችን አንድነቷን፣ ቀኖናዋን፣ ዶግማዋን ሳይሸራረፍ ጠብቀው ዋጋ እየከፈሉ ጠብቀው አቆይተዋል። ሳይጠብቁት እዚህ አልደረሰም። ጠብቀው ሕይወታቸውን ጭምር እየሰጡ ለአንድነቷ እንችን ቤተክርስቲያን ከእኛ ዘመን አድርሰው እኛም ተቀብለናል። ከነ አንድነቷ ምንም ነገር አላጎደሉባትም አባቶቻችን። ጎዶሎ የሆነ ነገር አልተቀበልንም። እንግዲህ መጠበቅ ማገልገል መገልገል ደግሞ ከኛ ይጠበቃል እና ስለዚህ በዚህ ላይ እንግዲህ ብፁዕ አባታችን አቡነ ሳዊሮስ ያደረጉት ጥረት ከፍተኛ ነው። እጅግ በበኩሌ አመሰግናለሁ። ምክንያቱም አባቶቻችንን የገነቡትን አንድነት በእኛ ዘመን መፍረስ የለበትም። በእኛ ዘመን መጥፋት የለበትም። አንድነት ውበት ነው፣ አንድነት ጌጥ ነው፣ አንድነት ክብር ነው፣ አንድነት ኃይል ነው፣ አንድነት ደግሞ አሸናፊነት ነው። አንድ ስንሆን ሁሉንም ነገር ይሳካልናል። ሁለቱም ሶስትም ሆናችሁ በስሜ ካላችሁ እኔም እገኛለሁ በመካከላችሁ ይላል ማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ ተጽፎ ይገኛል። ስለሆነም አሁንም ብፁዕነታቸው ብፁዕ ጠቅላይ ስራ አስኪያጅ ባደረጉት ያላሰለሰ ጥረት በዚህ ሰዓት እናንተ ወደ እናት ቤተክርስቲያናችሁ ወደ አንድነት በመምጣታችሁ እናንተም ልትመሰገኑ ይገባል። ምክንያቱም የምናስበው ነገር ሁሉ ነገ የኛው ነው የኛው ነው። ቤተክርስቲያን ሁሉ ነገር አላት። ነገር ግን አንዳንድ ጊዜ ፈተናዎች ያጋጥማሉ። ምንም አዲስ ነገር አይደለም። ያው አንዳንድ ጊዜ ቤተክርስቲያን የተለያየ ፈተና አልፋ ነው ከዚህ የደረሰችው። ወደፊትም ያው እንግዲህ አርማዋ ሕይወቷ የመስቀል ሕይወት የመስቀል ኖሮ ስለሆነ በዚህ መሰረት ያው ይኖራሉ ፈተናዎች። ግን መንፈስ ቅዱስ ደግሞ ያው አንድነቷን አጽንቶ ያኖራታል። ይሰበስበናል፣ ከተበታተንበት ከተለያየንበት፣ ከራቅንበት መንፈስ ቅዱስ ይሰበስበናል። እና በዚህ ላይ እንግዲህ ያው ጥያቄያችሁም ቤተክርስቲያን ትፈጽማለች። ትፈጽማለች። በዚህ ሰዓት የተደረገው እናንተ መምጣት እጅግ ሁላችንም ደስ ብሎናል። አማኞች ምእመናን ሁሉ አንድ ስንሆን ነው ደስ የሚላቸው አንድ ስንሆን ነው በእኛ የሚኮሩብን ቃላችንም የሚያዳምጡ አንድነታችንንም የሚያከብሩ አንድ ስንሆን ነውና፣ ስለዚህ እናንተንም ልትመሰገኑ ይገባል። በበኩል ያመሰግናለሁ። አባታችን አቡነ ሳዊሮስም ይህንን ጉዳይ የዋ ለቤተ ክርስቲያን አንድነት ጽናት እንዲኖር ከፍተኛ ጥረት አድርገዋል። እጽነታቸው ጀምረው እዚህ አድርሰዋል። እውነት እውነትን ነው የምንናገረው፣ ምክንያቱ እውነቱን እውነት ማለት ደግሞ ከኛ ይጠበቃል ከታላቋ ቤተክርስቲያን። እኛ የታላቋ ቤተክርስቲያን አንደበት ነን፣ የራሳችን አንደበትም የለንም እና ስለዚህ እግዚአብሔር መስገን ቅዱስ አባታችንም ጻ አባታችን አቡነ ሳዊሮስም እንኳን ደስ ያላችሁ ላለሁኝ። እንግዲህ ያው በዚሁ አጋጣሚ ቤተ ክርስቲያናችንን አንድነት አጽንተን እንድናገለግል ስለሆነ የተጠራ ነው ለሌሎችም መንፈሳዊ፣ የሰላም የአንድነት ጥሪያችንን በቅዱስ ቤተ ክርስቲያናችን ስም እናስተላልፋለን። ስለነበረን ጊዜ ቆይታ እግዚአብሔር አምላካችን ይህንንም ስላደረገ ክብር ምስጋና ለሱ ይሁን። አመሰግናለሁ። ብራኪ ድረሰ የቅዱስ አባታችን ዛሬም በእውነቱ የተቀደሰች ቀን ናት ማለት እንችላለን። ምክንያቱም የተለያየ መንፈስ አንድ የሆነበት መንፈስ ቅዱስ የወረደበት ቀን ነውና እስካሁን ድረስ ከወንድሞቻችሁ ተለይታችሁ መቅረታችሁ እያዘን ነበር፣ በጣም እጅግ እያዘን ነበር። አሁን ወደዚሁ እናንተም መንፈስ ቅዱስ መንፈስ ቅዱስ ወርዶ ወደ ወንድሞቻችሁ ወደ አባቶቻችሁ በመደመራችሁ በጣም የሚያስመሰግን ነው። ሁን ሳ ቢሮስም አዲሱ ስራ አስኪያጅ ጠቅላይ ስራ አስኪያጅ የስራ መጀመሪያ ስላደረጉት ነገሩን እናመሰግናቸዋለን። በጣም ትልቅ ስራ ነው የሰሩት። መቼም ሰው አገናኝ አጥቶ እንደዚህ ሲሆን አገናኝ ሆነው ወደዚሁ ለመመለስ ጥረት ስላደረጉ እናንተም ደግሞ ሳታመነቱ የእሳቸውን ጥሪ ተቀብላችሁ ያው እንግዲህ ስራ አስኪያጅ ናቸው። ሁላችንንም ወክለው ነው ወይም ሲኖዶሱን ወክለው ነው የጠየቋችሁ የመጧችሁና በጣም ነው ደስ ያለን። ሁላችንም እንግዲህ መቼስ ዘመን የሚያመጣው ዘመን ይመልሰዋል፣ ጊዜ ያመጣው ጊዜ ይመልሰዋል። ስለዚህ አንዳንድ ጊዜ ችግር ይፈጠራል። ነገር ግን ያንን ነገር የመጣውን ችግር ለመቅረፍ ደግሞ እኛ ራሳችን በያዝነው ኃላፊነት በተቀበልነው ኃላፊነት መመለስ ካልቻል፣ ያው እየከፋ ነው የሚሄደው እና መቼም ቻለም ምንጊዜም ቢሆን የመከራ ዓለም ናት። እንደምታዩት ነው፣ ብዙ ነገር እየታየ ነው፣ ብዙ ነገር እያየን ነው፣ እየሰማን ነው። ህዝቡ ችግር ላይ ነው ያለው ሀገሪቱም። እና አሁን እናንተም ከወንድሞቻችሁ ከጓደኞቻችሁ ሆናችሁ ህዝብን ብታስተምሩ፣ በቋንቋው በባህሉ ህዝቡን አስተምራችሁ ወደ መልካም ነገር ብትመሩ በጣም ቤተክርስቲያን፣ ደስታ የቤተክርስቲያናችን ደስታ ነው። ስለዚህም እስካሁን ድረስ እናንተም ችግር ውስጥ ቆይታችኋል። ያ ችግር እንግዲህ መቼም እንግዲህ ካሁን በኋላ ያ ቀርቶ፣ ሰላማዊ የሆነ ህይወት፣ ሰላማዊ የሆነ አገልግሎት፣ ሰላማዊ የሆነ ኑሮ እንድትኖሩ ነው። ሁሉም አባቶቻችን ቅዱስ ስም ይህንንም የሚጠብቀውና የሚቀበለው ነገር ምልአተ ጉባኤም ሁሉም የሚቀበለው ነው እንጂ ምንም ባላ የሚለው ነገር አይኖርም። ስለዚህም እንኳን ደህና መጣችሁ፣ እግዚአብሔር አምላክ ሁላችንም ደስ ብለናል። የቀሩትም አንድ ሁለት ሰዎች እንደቀሩ ይሰማናል። እነሱም እናንተ ደግሞ እነሱ እንዲቀርቡ ለማድረግ ጥረት አድርጉ፣ እንደናንተ እንዲሆኑ። ስለዚህ ሁላችንም በእውነቱ ትልቅ ይሄ ነው። በእውነቱ ክርስቲያን ማለት መንፈሳዊ ሕይወት ማለት ይሄ ነው። አንድነት፣ ፍቅር፣ ሕገ እግዚአብሔርን ተከትሎ መሄድ፣ ፈሪሃ እግዚአብሔር ቤተክርስቲያንን ማገልገል ነው። እንግዲህ የኛ ከኛ የሚጠበቀው እና በእናንተ መምጣት ብዙ ሰው አሁን ብዙ ያኮረፈ ካለ ሊመለስ ይችላል። እናንተ ብቻ አደላቸው የመጣችሁት ሰው ሰው፣ ከእናንተ ጋር ያለው ሰው ሁሉም አብሮ ይመጣል ወደ እናቱ ቤተክርስቲያን እና አሁን ደስታችንን እንገልጸናል። እንግዲህ እግዚአብሔር እንኳን አገናኘ እንኳን እንደህን አመጣችሁ እግዚአብሔር ይስጥልን ምህረቱን ቸርነቱን ረድየቱን ይዘዝልን ወደ መልካም ነገር እንኳን መለሳችሁ ሀገራችንን ሰላም ያድርግልን እናንተም ወደ መንፈሳዊ ህይወት ሰላማዊ ህይወት ይስጣችሁ እግዚአብሔር አምላክ በረድየቱ እስከ አሁን ጠብቆ ያቆየ አምላክ አሁንም የበለጠ ኑሮና የበለጠ ሰላማዊ ህይወት እንዲሰጣችሁ እንመኛለን እግዚአብሔር ይስጥልን እንኳን እንደመጣ መጣችሁ አቡነ ዘበሰማያት እንበል